ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በምስራቅ ጉራጌ ዞን ከኦሮሚያ ክልል ሾልከው በገቡት ታጣቂዎች አራት ሰዎች ሲገደሉ ሌሎች አስር ሰዎች መታገታቸው ተገልጿል። ዝርዝር አለ። የዓለም የምግብ ፕሮግራም በገንዘብ እጥረት ሳቢያ ኢትዮጵያ ውስጥ የሚደረገው ድጋፍ ሊቋረጥ መሆኑን አስታውቋል። ዝርዝር አለ። የኤርትራ መንግስት አሁን ላይ እያሳየ ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ሲሉ ሌተናር ጄኔራል ጸድቃን ገብረትንሳኤ ተናግረዋል። ተሰሙታላችሁ። ዩኒቨርስቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተብሏል። ዝርዝር አለ። አዲሱ ደሞዝ መከፈል ተጀምሯል ተብሏል። ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅ መስጠታቸው ተገለጸ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ይህ እድል አይደለም ስጦታ እንጂ። 65 ሲከፍሉ 35 ቅናሽ እንዲሁም 40 ሲከፍሉ 20 ቅናሽ የሚያገኙበት የአፓርትመንት ቤት ሽያጭ ከቴምር ሪል ስቴት በተመረጡ አካባቢዎች በፒያሳ ና አያት ሳይቶቻችን ባለ አንድ መኝታ በ53 ሚሊዮን ብር ባለ ሁለት መኝታ በ54 ሚሊዮን ብር ባለ 3 መኝታ በ85 ሚሊዮን ብር ጠቅላላ ክፍያ። ልብ ይበሉ፣ ይህ ዋጋ 65% በመክፈል ብቻ የሚያገኙት ቅናሽ ነው። በተጨማሪም ምንም አይነት የዋጋም ሆነ የግንባታ ማቴሪያል ጭማሪ የለውም። ታዲያ ቅናሹ ሊያበቃ ጥቂት ቀናት ቀርተውታል። ፈጥነው በመደወል የቤት ባለቤት ይሁኑ። እንደ ኢሮፓውያን አቆጣጠር በ1993 የተካሄደው የኤርትራ የነፃነት ሪፈረንደም ሕጋዊ የራስን እድል በራስ የመወሰን ሂደት ሳይሆን ግብፅ ኢትዮጵያን ለማዳከምና ወደ ባልባ ለማድረግ ለረጅም ጊዜ ስትከተለው የነበረ ስትራቴጂክ ውጤት እንደነበር የሆርን ሪቪው ትንታኔ አመላከተ። ትንታኔ በወቅቱ የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ የነበሩት ግብፃዊው ቡጥሮስ ቡጥሮስ ጋሌ ይህ ሀገራቸውን ስትራቴጂካዊ ግብ ለማሳካት ሂደቱን በማመቻቸት ቁልፍ ሚና እንደተጫወቱ ይከራከራል። ትንታኔው እንደሚለው የቡጥሮስ ቡጥሮስ ጋሊ ሙሉ የዲፕሎማሲያዊ ሕይወት ከግብጽ የውጭ ጉዳይ ፖሊሲ ጋር የተቆራኘ ነበር። ዋና ዓላማቸውም የግብፅን የአባይ ወንዝ የበላይነት ማስጠበቅ፣ የቀይ ባህር ተጽዕኖ ማስፋትና ኢትዮጵያን ማዳከም እንደነበር ይገልጻል። ጋሌ የተመድ ዋና ጸሐፊ ሆነው የተሾሙት የግብፅ ተተኪ ኃይሎች እንደሆነ የተገለጹት ህወሀትና ሻቢያ አዲስ አበባ ላይ ስልጣን በያዙ በአመቱ መሆኑን የካይሮ አጀንዳ በአለም አቀፍ ደረጃ ለማስፈጸም እንዳስቻላቸውም ትንታኔው ያብራራል። በተጨማሪም ትንታኔው ግብጽ ከ1950ዎቹ ጀምሮ የኤርትራን ተገንጣይ ቡድን ጀብሃና ሻዕቢያ በካይሮ ውስጥ በማደራጀት የገንዘብና የሚዲያ ድጋፍ ስትሰጥ መቆየቷን ይጠቅሳል። ህወሀትም የተመሰረተው በግብጽ ድጋፍ እንደሆነ የሚከራከረው ጽሑፉ የኤርትራን ነጻነት ያለምንም ቅድመ ሁኔታ መቀበል ለህወሀት ምስረታ ከግብጽ የስለላ ተቋም የተቀመጠ ቅድመ ሁኔታ እንደነበር ይገልጻል። በጥር በ1993 ቡጥሮስ ጋሊ አዲስ አበባን በጎበኙበት ወቅት ኢትዮጵያውያን ተማሪዎች ሪፈረንደሙን በመቃወም ሰልፍ መውጣታቸውን ትንታኔው ያሳያል። ሰልፉ በኃይል የተበተነ ሲሆን ጋሊ ለተፈጠረው ደም መፋሰስ ትኩረት ሳይሰጡ በማግስቱ ወደ አስመራ በማምራት ከሻቢያ ባለስልጣናት ጋር መገናኘታቸው በነፃነቱ ሂደት የነበራቸውን ድጋፍ ያሳየ ድርጊት ነውም ተብሏል። ትንታኔው በትጥቅ ትግል ስልጣን የያዘ የሽግግር መንግስት በዓለም አቀፍ ታዛቢዎች ፊት ሪፈረንደም እንዳካሄድ የፈቀደው በተመድ ታሪኩ ውስጥ ታይቶ የማይታውቅ ልዩ ክስተት እንደነበር ይገልጻል። በወቅቱ የአፍሪካ አንድነት ድርጅት ኦኤዩ ሊቀመንበር ከሰኔ 1993 ጀምሮ በግብፁ ፕሬዝዳንት ሆስኒ ሙባረክ እጅ ውስጥ መግባት ካይሮ በአፍሪካ ተቋም ላይ የነበራትን ተጽዕኖ ያሳያል ሲል ይከራከራል። የሆርን ሪቪው ትንታኔ በማጠቃለያው የ1993 የኤርትራ ሪፈረንደም የግብፅን ጥቅም ለማስጠበ ለመጠበቅና ኢትዮጵያን ስትራቴጂካዊ በሆነ መንገድ ለማዳከም የተቀነባበረ በመሆኑ ሂደቱ ዓለም አቀፍ ሕግጋትን የጣሰ ነበር ይላል። በቡጥሮስ ጋሌ የተመራው የተመድ ሚናም የሂደቱን ገለልተኝነት ጥያቄ ውስጥ እንደከተተውም ይገልጻል። በዚህ ምክንያት ትንታኔው ኢትዮጵያ የሪፈረንደሙን ሕጋዊና ውጤቱን ላለመቀበል የሞራል የታሪክ፣ የሕግና የዲፕሎማሲያዊ መሰረት እንዳላት በመግለጽ ይቋጫል። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑ 21 ገንዘቦች መካከል አንዱ ነው ተባለ። በጎርጎረሳውያኑ ያኑ አቆጣጠር በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ላይ እንደምትገኝ ተዘገበ። ኢራንን፣ ሊባኖስን እና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለች ተብሏል። የኤርትራ መንግስት አሁን ላይ እያሳየ ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። ሌተናል ጀነራል ጻድቃን ገብረትንሳኤ ይህንን ያሉት ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ነው። ኢሳይያስ የሚመራው የኤርትራ መንግስት አቋም የታወቀ ነው። ይሄ የህልውና መለኪያ እንደሆነ አድርገው ነው አስቀምጠውት ያሉት፣ ቢያንስ በውጭ የሚናገሩት እርሱ ነው ያሉ ሌተናል ጀነራሉ አክለውም፣ በዲፕሎማሲያዊ መስክ ምን ይናገራሉ፣ ለሸምጋዮች ምን ይላሉ አላውቅም፣ ይለያይ ይሆናል። ያው መንግስታት ሁልጊዜ ጊዜ የሚያሳዩት ገጽና በውስጥ የሚናገሩት የተለያየ ስለሆነ ነው ብለዋል። አያይዘውም ያም ሆነ ይህ ግን ይሄን አደርገዋል ይሄን እስካሉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከ ሄድን ድረስ በሰላማዊ ፖለቲካዊ፣ ዲፕሎማሲያዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቷ ጉዳይ በጣም አጠራጣሪን የሚመስለው ሲሉ ተደምጠዋል። እነዚህ ጉዳዮች የዓለም አቀፍ ማህበረሰብ ዲፕሎማሲያዊ ጫና ከተጨመረባቸው አንድ ውጤት ሊያመጡ ይችሉ ይሆናል እንጠብቃቸው፣ ያሉት ጄኔራል ጸድቃን ካልሆነ ደግሞ ወደ ግጭት ሊያመሩ ይችላሉ። ይህም ዝግ አይደለም። ሁልጊዜም ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሌ የፖሊሲ አማራጭ ነው ሲሉ አጽንዖት ሰጥተዋል። አዲሱ ደሞዝ መከፈል ተጀመረ። ከመስከረም ወር ጀምሮ ተግባራዊ የሚደረገው አዲሱ የደሞዝ ጭማሪ ትናንት ጀምሮ ክፍያ መፈጸም የተጀመረ ሲሆን በርካታ ዩኒቨርሲቲዎች መክፈል መጀመራቸውን ለማረጋገጥ ችለናል። እስከ ትላንት መስከረም ሰላሳ ቀን ድረስ የደሞዝ ጭማሪው እንዲከፈል አቅጣጫ የተቀመጠ ሲሆን ክፍያው እንዳይዘገይ አንዳንድ ተቋማት ጭማሪውን ከካዝናቸው ከፍለው ተመላሽ ሪፋይንድ እንደሚደረግላቸው አቅጣጫ ተቀምጧል ተብሏል። ገንዘብ የሌላቸው አንዳንድ የክልል ተቋማትና ከተማ አስተዳደሮች ከዚህ ቀን እስከዚህ ቀን ድረስ ባለው ውስጥ እንከፍላለን በሚል ለሰራተኞቻቸው እያሳወቁ መሆኑን ተገልጿል። ፕሬዝዳንቱ ጭምር ከስራ ይባረራሉ ተባለ። ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይበረራሉ ተብለዋል። ይህን ያሉት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ናቸው። በቀጣይ ስድስት ወራት ዩኒቨርሲቲዎች ስለ ተማሪዎቻቸውና ሌሎችም ጉዳዮች መረጃ በትክክል ለትምህርት ሚኒስቴር ማቅረብ አለባቸውም ብለዋል። ይህን ያላደረገ የዩኒቨርሲቲ ፕሬዝዳንት በስራው አይቀጥልም በማለት ተናግረዋል። ይህን ስራ እኔ በቀጥታ አከታተለዋለሁ ሲሉም የትምህርት ሚኒስቴር ተናግረዋል። ሚኒስቴሩ ይህንን ያሉት የትምህርት ት ሚኒስቴር ከከፍተኛ ትምህርት ተቋማት ጋር የዩኒቨርሲቲ ውጤት በተመለከተ የስምምነት ውል በተፈራረሙበት ወቅት ነው። የትምህርት ሚኒስቴር የተማሪዎች ምደባ ቀስ በቀስ ይቆማል ያሉት ፕሮፌሰር ብርሃኑ ዩኒቨርሲቲዎች በራሳቸው ጥረት ተማሪዎችን መቀበል ይጀምራሉ ብለዋል። በቅርብ ጊዜ ውስጥ እኛ የተማሪ ምደባ ስራን እየቀነስን እንመጣለን ያሉ ሲሆን ተማሪዎቹ ዩኒቨርሲቲ መርጠውና በተቋሙ ብቃት ለይተው መግባት ይጀምራሉ ብለዋል። መረጃው ሸገር ኤፍኤም ነው። የዓለም የምግብ ፕሮግራም በገንዘብ እጥረት ሳቢያ የምግብ ድጋፍ መቀነሱና ስደተኞች መራ ማየሉን አስጠነቀቀ። የተባበሩ መንግስታት ድርጅት የዓለም ምግብ ፕሮግራም ከፍተኛ የገንዘብ እጥረት የምግብ ድጎማዎችን ለመቀነስ በማስገደዱ በኢትዮጵያ የሚገኙ ስደተኞች የረሃብ አደጋ እየተባባሰ መምጣቱን አስታውቋል። የዓለም የምግብ ፕሮግራም በኢትዮጵያ በ27 ካምፖች ውስጥ ለሚገኙ 7800 ስደተኞች ይሰጥ የነበረው የምግብ ድጎማ ከ60 በመቶ ወደ 40 በመቶ ለመቀነስ ተገድዷል። ጎረቤት ሱዳን እና ደቡብ ሱዳን ግጭት ሸሽተው በቅርቡ የመጡ 70 ሺህ ስደተኞች ብቻ በቀጣዮቹ ስድስት ወራት ሙሉ ድጋፍ ማግኘታቸውን ይቀጥላሉ ሲልም ገልጿል። አዲስ በገቡ ስደተኞች መካከል ያለው የረሃብና የተመጣጠነ ምግብ እጥረት መጠን በጣም ከፍተኛ ነው ሲል መግለጫው አመለክተዋል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ትናንት በከፈቱት ጥቃት አራት ሰዎች መገደላቸውን ነዋሪዎች ገለጹ። ነዋሪዎቹ ከአጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሏቸው ታጣቂዎች ጥቃቱን ያደረሱት ሚካኤል ቀበሌ ሰመሮ በተባለ መንደር ከምሽቱ 12 ሰዓት አካባቢ ነው። ታጣቂዎቹ እየተኮሱ መንደሩ መክበባቸውን ለዶች ቤሌ የተናገሩት ሶስት የመንደሩ ነዋሪዎች አራት አርሶ አደሮች ከቤት በማውጣት በጥይት ተደብድበው ተገድለዋል። የቀረው ነዋሪ ተደናግጦ ከመንደሩ ማሞሸት ሲጀምር አስራ አምስት የመኖሪያ ጎጆዎችን በእሳት አቃጥለዋል። ማምለጥ ያልቻሉ ሴቶችና ሕፃናትን ጨምሮ አስር ሰዎችን አግተው ወስደዋል ብለዋል። ትናንት አርብ ቀትር ላይ የአራቱን አስከሬን መቀበራቸውን የተናገሩት ነዋሪዎቹ በታጣቂዎቹ ታግተው የተወሰዱት ሰዎች እስከ አሁን በሕይወት ስለመኖር አለመኖራቸው የሚያውቁት ነገር እንደሌለ አስረድተዋል። ዶችቬሌ ታጣቂዎቹን ጥቃት አስመልክቶ የምስራቅ ጉራጌ ዞንና የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊውን ለማነጋገር ያደረገው ጥረት አልተሳካም። ያም ሆነ የማዕከላዊ ኢትዮጵያ ክልል ከኦሮሚያ ክልል በሚጎራበትባቸው አጎራባጅ የጉራጌ ዞን አዋሳኝ አካባቢዎች የጋራ የጸጥታ ጥቃት ስራዎችን በመገምገም ላይ ይገኛሉ ሲል የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ በተረጋገጠ የፌስቡክ ገጹ ላይ አስታውቋል። በ2025 የኖቤል የሰላም ሽልማት ተሸላሚ ማሪያ ኮሪና ማቻዶ ሆናለች። ማቻዶ በቬኔዙዌላ ለዲሞክራሲና ለሰብአዊ መብት መከራከር ባደረጉት ያላሰለሰ ትግል የኖቤል የሰላም ሽልማት አሸናፊ ሆነዋል። ዶናልድ ትራምፕ በኢትዮጵያና በግብጽ በሕንድና በፓኪስታን እንዲሁም በተለያዩ በሌሎች ሀገራት ሊቀሰቀስ የነበረ ጦርን አስቀርቻለሁ በማለት የኖቤል የሰላም ሽልማት ይገባኛል ሲሉ በተደጋጋሚ ሲናገሩ ቆይተው ነበር። ነገር ግን አሁን ላይ እጅ መስጠታቸው ተገልጿል። ውድ አድማጭ ተመልካቾቻችሁ ለሰዓቱ ያዝ ናቸው። አጫጭር መረጃዎች ይህን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆ